ማርያምን እናቱን ማን ፈጠራት? ይህን መልሱልኝ። ማን ፈጠራቸው? እኔ በአጠቃላይ ላስረዳክ የምፈልገው ሰው ተረጋጋችሁ ላይ ነው። ማን ፈጠራቸው? አንተማ አንድ አላ ሰማይና ምድርን የፈጠረው ጌታ። እኔ ምለው ያጀማ ፖለቲካ አለቀ እንዴ? እኔ ልጅ የማውቀው በፖለቲካ ነበረለ ሲጨቀጨቅ ምናምን ነገር ሲደባደብ ብዙ ነገር ሲያደርግ ነበር የማውቀው በፖለቲካ ዘርፉ ላይ። አሁን ደግሞ ወደ ንጽጸው አለም ላይ መቶ በጣም እየዘባረቀ ነው። እሱም ምንድን ነው የማርያም አባት ማን ነው ብሎ ሲጠይቀው ለወገናችን ወገናችን የመለሰለት መልስ አብ ነው ያለው አብ ግን አይደለም የማርያም አባት ስለዚህ የኛው ሰያም የሚባለው ልጅ ወይ መልሱን አያቀው ወይ ትክክል አይደለም አይለው በራሱ ዛቢያ ሄዶ የማርያም የማርያም አባት ኢምራን ነው እንደዛ ከሆነ እንደዛ እንደዛ እያለ ይጠይቋል ስለዚህ አንዳንድ ጊዜ የማታውቁትን ነገሮች እባካችሁ በቃ አለፏቸው ተዋቸው አሁን አንተ በዚህ ዘርፍ ላይ የለህበትም፣ አታውቀውም። ስለ ንጽጽር ለምን የምታውቀው ነገር የለም። ምክንያቱም ታስታውቃለህ። ለምን ካልከኝ ማርያም አባት ማን ብር ስጠይቀው አብ ሲልክ ዝም ብለህዋል። መልሱ የምታውቀው ኖሮ ትመልስለት ነበር። የሆነ መልስ ሰያ ማለት ነው። ስለዚህ እባካችሁ በማታቁት ነገር ውስጥ እየገባችሁ አተዋኙ። በቃ የንጽጽር ስራ ለንፅፅር ሰዎች ተውላቸው። እናንተ ፖለቲከኞች ናችሁ፣ በፖለቲካችሁ ሂዱ፣ ወደ ፖለቲካችሁ አድሉ። በቃ ነገር አታበላሹ፣ አታወዛግቡ። አጉል አወኩኝ አወኩኝም አትበሉ። አይ እኛ ንጽጽር ዓለም ላይ እንፈልጋለን የምትሉ ከሆነ ግቡ፣ ተማሩ። መጀመሪያ እውቀት ይቀድማል። ተማሩ ከዛ በኋላ አነጻጽሩ። እዚህ ጋር ቤት ከፍተህ እንደምታውራው ቀላል አይደለም። እንጽጽር በጣም ከባድ ነው። ስለዚህ የማርያም አባት አብ ሊሆን በፍጹም አይችልም። ለምን ካልገኝ አልማናት ማርያም ከወንድና ከሴት ነው የተወለደችው እንጂ ከአንድ ነገር ብቻ አይደለም የተወለደችው። ነገር ግን ኢየሱስ ግን የተወለደው ከምንድን ነው? ያለ ወንድ ከሴት ብቻ ነው የተወለደው በፈጣሪ ተአምርነት ማለት ነው። ስለዚህ የማታውቁትን ነገር ባትዘባርቁ መልካም ነው። ወንድ የሚሰያ ከነዚህ አይነት ነገሮች እራስን ብታርቅ መልካም ነው ብዬ አስባለሁ። እንግዲህ አይ እቀጥልበታለሁ ካልክ ደግሞ ቀጥሉበት። ግን ቅድሚያ እውቀትና ትምህርት ይቀድማል ከማንጻጸር በፊት የማርያምን አባት ማን እንደሆነ ሳታውቅ እዚጋ